ወደ ዕለቱ የምንዛሬ መረጃዎቻችን ንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ29 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 131 ብር ከ95 ሳንቲም ገዝቶ 134 ብር ከ59 ሳንቲም እየተሸጠ ነው። በንግድ ባንክ 128 ብር ተገዝቶ 130 ብር ከ56 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 180 ብር ከ71 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሃዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም እየተሸጠ ነው። በንግድ ባንክ 145 ብር ተገዝቶ 148 ብር ከ36 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 193 ብር ከ01 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ገዝቶ 164 ብር ከ49 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ተገዝቶ 156 ብር ከ06 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 115 ብር 57 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 95 ብር 57 ሳንቲም ተገዝቶ 97 ብር 48 ሳንቲም እየተሸጠ ነው። በንግድ ባንክ 91 ብር 56 ሳንቲም መግዣ ሆኖ 93 ብር 39 ሳንቲም መሸጫ መሆኑን አስታውቋል። አንድ የአውስትራሊያን ዶላር በጥቁር ገበያ 103 ብር 28 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ06 ሳንቲም ገዝቶ 86 ብር ከ76 ሳንቲም እየተሸጠ ነው። በንግድ ባንክ 81 ብር ከ57 ሳንቲም ተገዝቶ 83 ብር ከ20 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ07 ሳንቲም እየተመነዘረ ነው። የቻይና ዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር ከ37 ሳንቲም ተገዝቶ 18 ብር ከ73 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ49 ሳንቲም ተገዝቶ 17 ብር ከ84 ሳንቲም እየተሸጠ ነው። አንድ ፓውንድ በጥቁር ገበያ 215 ብር ከ09 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 178 ብር ከ52 ሳንቲም ገዝቶ 182 ብር ከ09 ሳንቲም እየተሸጠ ነው። በንግድ ባንክ 170 ብር ተገዝቶ 173 ብር ከ40 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር ገበያ 516 ብር ከ63 ሳንቲም እየተመነዘረ ነው።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 አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ22 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር ከ15 ሳንቲም ገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 34 ብር ከ13 ሳንቲም ተገዝቶ 34 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 411 ብር ከ08 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር ከ22 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 421 ብር ከ15 ሳንቲም እየተመነዘረ ነው። አንድ የቱርኪ ሊሬ በጥቁር ገበያ 4 ብር ከ06 ሳንቲም በመመንዘር ላይ ይገኛል። የግብፅ ፋውንድ በጥቁር ገበያ 3 ብር ከ18 ሳንቲም እየተመነዘረ ነው። የዛሬው ሁለታዊ የምንዛሬ ተመን ይህን ይመስላል።